እንግዲህ በዛሬው እለት በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ከሆኑ ጉዳዮች መካከል የአንዶለም ጎሳ ሚስት ራሷን ከአምስተኛ ፎቅ አጠፋች የሚለው ጉዳይ ነው እና ከዛ ጋር በተያዘ እኔም አንድ ቪዲዮ ለቅቄላችኋለሁ። በዛ በለቀቁት ቪዲዮ ስር ታዲያ አንዳንድ ሰዎች ኤላ ከሆነች ጓደኛዋ ጋር በቴሌግራም ላይ የተጻጻፈችው ነገር እንዳለ ሰዎች እያወሩ ነበር። ያ መረጃ እስኪ ካገኘኸው ጀባ በለን እያላችሁኝ ነበር። መረጃውን አግኝቼዋለሁ። ይሄ ነው፣ እዚህ ጋር የምትመለከቱት ማለት ነው። ነገር ግን እኔ ይህንን መረጃ በፍጹም አላምንበትም። ለምን እንደማላምንበት በደንብ ላስረዳችሁ። ይህቺታችን እንግዲህ ሱቅ ላይ ራሷን አጠፋች ነው የተባለው። በፍጹም ራሷን ልታጠፋ አትችልም፣ በእኔ ድምዳሜ ማለት ነው። ያው ፖሊስ የራሱን ማስረጃ በኋላ ያወጣል። በእኔ ድምዳሜ ያንን ያልኩበት ለምንድን ነው? እዚህ ጋር በቴሌግራም ተጻጻፈች ተብሎ የተለቀቀው ነገር ምንን ነው የሚያስመለክተው? ወንጀል ፈጻሚዎች ይቺ ሴት ራሷን በራሷ እንዳጠፋች እንዲመስልና የወንጀል ድርጊታቸው እንዲቀጭና ያ መረጃቸው እንዳይገኝ ሆን ተብሎ እየተሰራጨ ያለ ነገር ነው። እንዴት ነው ራሷን ልታጠፋ አትችልም ብዬ ያሰብኩት? እቺ ልጅ ትላንትና ልደቷ ነበር። ያንንም በማስመልከት የተለያዩ ፎቶዎችን ከወንዴ ስቱዲዮ ጋር ተነሳቻቸው። ፎቶዎች እዚህ ጋር እንደምትመለከቱት አለ። ወንደሰንም ማለትም የግል ፎቶግራፈሯ ይሄንን ነገር ተናግሮ ነበር። በመጀመሪያ ቪዲዮ ላይ ለቅቄላችኋለሁ፣ ለትውስታ እሱ ያለውን እንስ ቀን ላይ ተገናኝተን እስከማታ ድረስ የልደት ፎቶዎች ሳነሳት ነበር። ጠዋት መርዶ አረዱኝ ወንደሰን በጋሻው ወንዴክስ ስቱዲዮ በፎቶግራፍ ስራዎቼ ካፈራኋቸው ወዳጆቼ መካከል የቀኝ እጄ ናት የምላት እህቴ ቀነኒ አዱኛ መካሬ ጓደኘዬ የክፉ ቀን ወዳጄ ነበረች። ትላንት መጋቢት አንድ 2017 ከቀኑ 10 ሰዓት ጀምሮ እነዚህን የልደት ፎቶዎች ሳነሳት ነበር። ማታ አንድ ሰዓት በሰላም ተለያየን። ዛሬ ጠዋት መጋቢት 2 2017 ጠዋት ማረፏን አረዱ። ታዲያ የተነገረኝ ነገር በህልሜ እንጂ በእውኔ አልመሰለኝም ይላል ወንዴ። እንግዲህ እንደሰማችሁት ነው። ከጠዋት ጀምሮ አብረው እንደነበሩና ከአስር ሰዓት ጀምሮ ደግሞ የተለያዩ የልደት ፎቶግራፎችን ሲያነሳት እንደነበርና ወደ አንድ ሰዓት አካባቢ ነው ወደ ቤቷ ሄደች ያለውና፣ ከፎቶግራፍ አንሺነት ባሻገር እሷ ለእኔ መካሪ ጭምር ናት እያለ ነበርና። እንደሚታወቀው ቀነኔ በጣም የታወቀች ሞዴል ናት፣ ዲዛይነር ናት ና ይሄንን ድርጊት ሊያስፈጽም የሚችል ነገር ከዚህ ቀደም ምንም አይነት ምልክት አላሳየችም። እዚህ ጋር የምትመለከቱት የእሷ ፔጅ ነው። በፔጇ ላይ የተለያዩ ቪዲዮዎችን ነው የምትለቀው። ማለት ምንም አይነት የሀዘን ምልክት የለበትም ወይም ደግሞ ችግር ውስጥ እንዳለች የሚያሳይ ነገር በፍጹም በፔጇ ላይ አይታይም። ስለዚህ እዚህ ጋር በቴሌግራም አወራች የተባለው ነገር ሆን ብለው ራሷን እንዳስጠፋች በትክክል ሰው እንዲያምንበት ለማስደረግ የተደረገ ነገር ነው ብዬ ነው የማምነው። ምክንያቱም ከጓደኛዋ ጋር ያወራችው በትዳሯ ደስተኛ እንዳልሆነች በጣም ብዙ ነገር እንደመረራትና ሞት ሞት እንደሚላት ነው የተናገረችውና ስለዚህ በቃ እንዲህ ብላ ነበረ። አሁን ራሷን አጠፋች ለማስባለው በፍጹም በፍጹም። ራሱን የሚያጠፋ ሰው ከሰዓታት በፊት እኮ ፎቶ ሲነሳ ነበር የልደቷን አስመልክታ እኮ ከተለያዩ ፎቶዎች ስትነሳ፣ ፕሮግራሞች ስታዘጋጅ ነበረ። ታዲያ ከቀን እስከ ምሽት በዚህ አይነት ሂደት ውስጥ ያለፈች ሴት ማታ ዘጠኝ ሰዓት ላይ ራሷን አጠፋች የሚለው ነገር በፍጹም በፍጹም የሚያስኬድ ነገር አይደለም። ስለዚህ እንደኔ አስተሳሰብ ወንጀል ፈጻሚዎች ወንጀሉ እንዳይታወቅባቸው የተለያየ ስትራቴጂ እየፈጸሙ ከጓደኛዋ ጋር እንዲህ ብላ አወራች የሚለውን ጽሑፍ ራሳቸው ጽፈው ፖስት አድርገው የእኛ ሕዝብ ደግሞ ነገሮችን አጣርቶ ስላልሆነ የሚያወራው ያን ነገር ሼር እያደረገ ያባዘዋል ከዛ ው ራሷን አጥፍታ ነው ለማስባል ሆን ተብሎ የተደረገ ነገር ነው የሚመስ ሳይንስ ላይ ለማንኛውም የፖሊስ መረጃ ሲወጣ ሁሉንም ነገር የምናውቀው ይሆናል። ከዛ ባሻገር ግን አንድ የታዘብኩት ነገር ከዚህ ቀደም ስለ እሷ ማንም አውርቶ የማያውቀውን ነገር አንዳንድ ሰዎች ግን ወጥተው እያወሩ ይገኛሉ። በዛሬው ዕለት ከነዛ መሀል እንግዲህ ሶሻል ሚዲያ ላይ የምታውቁት የሆን ማኛ በባለቤቷ ድብደባ ይደርስባት እንደነበር፣ አቢውዝ ይደርስባት እንደነበር ሲናገር ነበር። በተወሰነ መንገድ እስኪ ላሰማችሁ ነብሰ ጥሩና ካስም ሁለት ነፍስ ነው የጠፋው። ሁለት ነፍስ። በተደጋጋሚ ይደበድባል ነበር። ሴቶች አያርማችሁም፣ አያርማችሁም ሲደበድባችሁ፣ ሲደበድባችሁ መጨረሻው አንቺን የሚረካው ይሄ ሰው ህይወትሽን ሲያጠፋው፣ ህይወትሽን ሲያጠፋው። አንድ ሰው ምንም ያርግሽ የሚረካው የሚረካው ህይወቱ ሲጠፋ ብቻ ነው። ስለዚህ ደብዳቤ ነበር። ይችን ልጅ ይቀጠቅጣት ነበር አቢውዝ ያደረጋት ነበር። እንደዚህ አይነት ሪሌሽንሽፖች ኢትዮጵያ ውስጥ በጣም ብዙ አላችሁ፣ አሜሪካ አላችሁ፣ አረብ ሀገር አላችሁ። ሴቶቹ አንዳንዴ ቀጥቀጣ የሚያምራችሁ ከዛሬ ነገ ይቀየር አንተ ያለች፣ እንዴት ነው የሚደበድብሽ የሚቀየር አንዱ በጣም ነው ሞድግ በጣም ነው ሞድ ግን ትደበድባታለህ ቢል ኢንፎርሜሽኖቹ ከወጡ አንተ የምትወዳትን ልጅ ፍቅርን መግለጽ የምትፈልገው በመቀጥቀጥ ከሆነ ዋይ እች ልጅ እኔ አሁን ምን ጎሏት ነው? አሁን እኔ አርግዛ ወይ አላገባሽም ብሏት ምን ሪዝን ይኖራታል? ገብቷቸኋል? ራሷን የምታጠፋበት ብዬ ማስበው ሜይ ቢ ከዚህ በፊት ያላት ኢንታንግልመንት እርቃን ፎቶ አጡ ምንድን ነው? ይሄንን ለእኛ ግልጽ መሆን አለበት። ተገላም ከሆነ ሁ ዲሬት እኔ አሁን እንደገባኝ ከሆነ በጣም ፓወርፉል የሆኑ ሰዎች ኢንታንግልመንት ሊኖረው ይችላል። እንግዲህ በተወሰነ መንገድ ነው ይሄንን ያሰማችሁ። ልክ እንደሱ ሁሉ የተለያዩ ሰዎች ክለብ ላይ ስለሚሰራ ያው ሙዚቀኛ ነው፣ በተለያዩ ምሽት ክለቦች ላይ ይሰራል። አምሽቶ እየገባ ይደበድባት ነበረ፣ አቢዩዝ ያረጋት ነበር የሚሉ መረጃዎችን እያወጡ ነው። እኔ ባልተረጋገጠ መረጃ እንዲያድርጓል ብዬ ልደመድም አልችልም። የሚባሉትን አሉ። ባልታዎች ግን በመረጃ ጭምር እስካሉት ሰዎች ያቀረብኩላችሁ ተብሏል የተባለውን ነገር ብቻ እንድታቁት ነው። ከዛ ባሻገር ግን የዚ የዝግጅታችን ጉዳይ ግን እንደኔ እንደኔ ሀንድረድ ፐርሰንት ራሷን እንዳላጠፋች በጣም እርግጠኛ ነኝ። ሌላውን ነገር ግን በቀጣይ የአዳዲስ መረጃዎችን ሳገኝ የማቀርብላችሁ ይሆናል። እናንተ ምን ይመስላችኋል? ራሷን አጥፍታ ነው ብላችሁ ነው የምታስቡት ወይስ ደግሞ ሰው ገሏታል ብላችሁ ነው የምታስቡት? የእናንተንም ሀሳብ አስተያየት ከስር ጻፉልኝ። አዲስ መረጃ ሲኖር ወደ እናንተ የማቀርብ ይሆናል። የእናንተው ኤላ ነበርኩ። መልካም ጊዜ ደቷ ብላ ሜካፕ ስትሰራ የነበረች ሴት ቪዲዮ ፖስት ስታደርግ የነበረች ሴት ሌሊት ላይ ከአምስተኛ ፎቅ ላይ ራሷን አጠፋች? የማይመስል የማይመስል። ለምን አጠፋች? አጥብታም ከሆነ ምን ተብላ ምን ተደርጋ? በዛን ሰዓት ግን እኔ እንደሚጠረጥሮ ታገላ ነው የተወረወረችው ከፎቁ ስለዚህ አፓርትመንቱ ካሜራ ካለው ካሜራ በደንብ መጣራት አለበት። ከዛ ውጭ ደግሞ ጎሮ ቤቶች የበፊት ላይፋቸውን ከባሏ ጋራ እንዴት ነበር፣ ይጨቃጨቃል ወይ ይደባደባል ወይ የምለውንም ጭምር መጣራት አለበት፣ መጣራት አለበት። ራሱ አላጠፋሽም ጭራሽ። አይመጣውም፣ አይመጣውም። እኔ ቀደኒ አቃ አቃታል። ይህን አትወስንም።